ቆሆ ላአን መገፋቴን ማ ተመልከች ለመናየን ይሳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በወልድ በመንፈስ ቅዱስ አምነን በዕለተ ረቡዕ የሚጸለይ የሚነበብ፣ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለምን ድርሳን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ነገራችንን እንፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጠ ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቁማ ስታለቀስ አይቷት፣ አንቺ ሴት እንሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እንኋት እናትህ አለው። ከዚያችም ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታ አይደለምን ልጇን ሲወጓት ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህ አውቆ አትሰናበታት። እርሷም ከመለኮት ጋር አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስክሬን አቅፍ ያለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር አፈጽማለሁ? ልቅሶዬን እስከ ማን ጋር ጨርሳት አለው እያለች እየጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትንም አላወቀችም።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 የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ ባንደበቱ አደረ። በግራ ባለው ሽፍታም ርኩስ መንፈስ ባንደበቱ አደረበት። በመድኃኒታችን ላይም የእግዚአብሔር ልጅ ከሆንክስ ከመስቀል ውረድ፣ እኛንም እናምንበዘን አውርደኝ እያለ ይዘብትበትና ይሳደብ ጀመረ። ያን ጊዜም ጓደኛው አንተ ሰው በፍርድ ውስጥ ሳለን ፈጣሪህን እግዚአብሔርን አትፈራውምን? ለእኛስ ይገባናል እንደ ስራችንም ተከፍሎናል። እንደዚህ እያለ ገሰጸው ሰደበውም። አሁንም በደል የሌለበት እውነተኛ የባህርይ አምላክ ይህ ነው። ይህንንም ብሎ ይህ ቀማኛም አቤቱ አዳምን ከልጆቹ ጋር ለማዳን የተላክህ ሆይ በመንግሥት አስበኝ። አቤቱ ካንዋርህ ሳትናወጥ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ አንተ ዓለምን የያዝህ ስትሆን እንደ ሌባ የተያዝህ ሆይ በቸርነት አስበኝ። አቤቱ የመላእክት ሠራዊት በፊት የሚቆሙልህ ሲሆን በፍርድ አደባባይ የቆምህ ሆይ በቸርነት አስበኝ። አቤቱ አንተ በእስር ያሉትን የምትፈታ ስትሆን በብረት ቸንካር የተቸነከርክ ሆይ በቸርነት በመንግሥት አስበኝ። አቤቱ አንተ ምድርን በባህር ላይ ያጸናሃት፣ ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረትህ አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሸዋ አክሊልን የተቀዳጀው የተቀዳጀ ሆይ በቸርነት አስበኝ። አቤቱ አንተ የክብር ባለቤት የትዕግስት መከማቻ ሆይ በቸርነት አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነት አስበኝ። አቤቱ በቸርነት አስበኝ። ወንበዴውም ይህን ባለ ጊዜ መድኃኒታችን ዛሬ በመንግስቴ ከእኔ ጋር እንደምትኖር እመንብኝ። እነሆ እኔ መልአክ በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር እልክሃለሁ። አንተም ከፍተህ ከቀደሙ አባቶች ቀድመህ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋር ይህን ተናግሮ ከፈጸመ በኋላ ተጠማኋላቸው። በዚያን ጊዜም በመብሌ ሀሞትም ጨመሩ፣ ለጥሜም መጻጣን አጠጡኝ ብሎ እንደተጻፈ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 ሞተም። የዚያን ጊዜም አንድ ወታደር ጦሩን አንስቶ ሮጦ የቀኝ ጎኑን ወጋው። ከሱም ደምና ውሃ ፈሰሰ። በዚያን ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ፣ የቤተ መቅደስ መጋረጃም ከላይ እስከ ታች ተቀደደም፣ መቃብሮችም ተከፈቱ። መላከ ሞት ዲያብሎስም የጌታችንና የአምላካችን የመድኃኒታችንን ቃል በሰማ ጊዜ እንዳስለመደ የሚውጠው መስሎት ወደ እርሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔ እኔ ያጠፋኝ ዘንድ በእኔ ሥልጣን ያለ ስጋ የተሰጠው ይህ ማን ነው? እርሱ ሰማያዊ ሳለ ምድራዊ ስጋን የለበሰ ይህ ማን ነው? ኃጢአት ሳይሰራ የሞተ ይህ ማን ነው? በብርሃኑ በዛ ጨለማውን ውር ያደረገው ይህ ማን ነው? ለወገኖቼ የሰለጥንላቸው ዘንድ ያልተው ይህ ማን ነው? በእኔ ሥልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣል እንጂ የበረታ መልአክ መልአከ ሞትን ጽኑ በሚሆን በመለኮት ሥልጣን ተይዞ ጮኸም። ሁለተኛም መንካፌ የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከርሱ የተነሳ ከወገኖቹ ተለየው። በእነሱ ላይ የማጠፋው የለኝም አለ። ጌታችንና አምላካችን መድኃኒታችንም ሙቷልና፣ ሙሽራ ነይ ከኛ ጋር አልቅሺ ወልድ ወንድምሽ ወዴት ሄደ? ከአንቺ ጋርም እንደፈለገው ዘንድ ነይ እንፈልገው ዘንድ ነይ። ሙሽራይቱን ፈለግኩት፣ አላገኘሁትም፣ ጠራሁት፣ አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደንኮይ ነው። ከእናቴ ቤት እስከ አስገባው ጊዜ ድረስ ያስቁት አልተወውም እያለች ትመልሳለች። ልቦ ደስ በተሰኘበት ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀዳጀችው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌም ሆይ ነ ያልቅሽለት። ሰርጎ የተባለ ምንድን ነው? የሞት ጽዋ አይደለምን? ደስታውን በጎችን ከተኩላፍ ከነጣቂ ከተራባን በሳፍ ማዳን ነው። ከእናቴ ቤት እስከ አስገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በጌታችንና በአምላካችን በመድኃኒታችን ሞት ባንድነትና አለቀስ ዘን ቅዱሳኑ አሁንን እና የአምላካችን መዳንታችን ኢየሱስ ክርስቶስ ሙቷልና ፍጥረታት ሁሉ ያለቅሳሉ። ማያዘንና መታተርን የተቀበለ ጌታችንና አምላካችን መዳንታችን ኢየሱስ ክርስቶስ እርሱ ጥፊን ጥፊንና ግርፋትን የተቀበለ መዳንታችን ሞተ። መደብደብንና መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ እሱ የተናገረለት የመድኃኒታችንን ሞቱን ታይ ዘንድ ና። አብርሃም ቃል ኪዳን የገባለህን የመድኃኒታችንን ሞቱን ታይ ዘንድ ና። ይስሐቅም ከሰይፍ ቤዛ የሆነህ የመድኃኒታችን ሞቱን ታይ ዘንድ ና። ያዕቆብም በበረሃ የታገልህ የታገለህ የመድሀኒታችን ሞቱን ታይ ዘንድናም ኢዮብም በደመና የታየ የመድኃኒታችን ሞቱን ታይ ዘንድናም ሙሴ ስለ እርሱ እንደ እኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድናም ዳዊትም እነሆ በኤፍራታ አሰማ ነው በበረሃ ዛፍም አገኘ ነው ብለህ የተናገርከው የመድኃኒታችን ሞቱን ታይ ዘንድናም ሶሎሞን ከብዙዎች እስራኤል የተወለደ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና ኤርሚያስም የክብሩን ዋጋ ሰላሳ ብር ተቀበሉ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድ ናም። ኢሳይያስም ወልድ ሰው ለመሆን ተሰጠልን ህጣን ተወለደልን ስሙም አማኑኤል ይባላል። በመወለዱም ፊተኞች ኋለኞችን ሆኑ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ሕዝቅኤልም አምላክ ወደ ተዘጋጅ ደጃፍ ገባ ከተዘጋጅ በርም ወጣ ብለ የተናገርክለት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሞቱን ታይ ዘንድ ና። ዳንኤልም ነጭ ሐር ለብሶ ያየኸውን የመድኃኒታችንን ሞቱን ታይ ዘንድ ና። ኤልያስም ከሞት ፊት የተወረ በእሳት ፈረሶች ያሳረገ የመድኃኒታችን ሞቱን ታይ ዘንድ ና። ሕዝቅያስም የፀሐይ መግባቱን ያሳየ የመድኃኒታችን ሞቱን ታይ ዘንድ ና። ምናሴ ችንካሮችን ከግር ብረት የፈታ የመድኃኒታችን ሞቱን ታይ ዘንድ ና። ኢዮስያስ ፋሲካውን ያደረግህ የመድኃኒታችን ሞቱን ታይ ዘንድና አናንያ፣ አዛርያ፣ ሚሳኤል ከእሳት ምድጃ ያዳናችሁ የመድኃኒታችን ሞቱን ታይ ዘንድኑ አብያና ሲላ ፌንቶስ ከመወለዱ አስቀድሞ ያመናችሁበት የመድኃኒታችን ሞቱን ታይ ዘንድኑ የቀድሞ አባቶች ነቢያት ሁላችሁ ሐዋርያትም ከፋራን ተራራና ከቴማን ይመጣል ያላችሁት የመድኃኒታችን ሞቱን ታዩ ዘንድ ኑ። አሞፅ በአድማስ ቅጥር ያየኸው የመድኃኒታችን ሞቱን ታይ ዘንድና። ዘካሪያት ዘካርያት በተራራዎች መካከል ያየኸው የመድኃኒታችን ሞቱን ታይ ዘንድና። እዝራቱ እዝራቱቶዬል በአርፋድ በረሃ ያየኸው የሚያስደነግጥ አንበሳ የመድኃኒታችን ሞቱን ታይ ዘንድና። ስሞን ሆይ በክንድህ የታቀፍከውን ህፃን ሞቱን ታይዘንድና ዮሴፍ እንደተ ዮሴፍ እንደ አንተ የተሸጠ የመድኃኒታችን ሞቱን ታይዘንድና ጠራቢ ዮሴፍ ሆይ በትከሻ ያዘልከው በክንድህ የተሸከምከውን ህፃን ሞቱን ታይዘንድና ኢያቄምና ሐና ሆይ የልጃቸውን ልቅሷን የልቧንም መዘንጋት ታይ ዘንድ ኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳት ሴቶች የድንግል ልቅሷ እንታዩ ዘንድ ኑ፣ ልጇ በእንጨት መስቀል ላይ ሙቶአልና። የለመለመ የሥጋ ሞት ሕንፃ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ኢየሱስ ክርስቶስ ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ። ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነት በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ድረስ ብሎ ስለ እሱ የተናገረ አባቱን እንስማው። ሙሴም እሱን ያውቁት ዘንድ አላሰቡትም በሚመጣበት ቀንም አላወቁትም አለ እዝራ በባህር ጥርቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሆነባቸው አለ። ቅዱስ ጳውሎስም ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ሀፍረቴ ጉስቁልና በሚያሰቃዩን ፊት ነው። ሰውነቴ ስድብንና ጉስቁልናን ታገተች። አሁንም ጠላቶቼን ተከትዬ ይዛቸዋለሁ። እስካጠፋቸው ድረስም አልመለስም። አስቸግራቸዋለሁ መቆምም አይችሉም። በታች ይወድቃሉ። በጠብ ጊዜ ኃይልን አስታጥቃቸዋለሁና፣ ሸክላ በሰሪው ላይ እንዲህ ይኮራል? ፍጡርን በፈጣሪው እንዲህ ይታበያል? ስራ በሰሪው ላይ በዚህ ልክ ይታበያል? ባሪያ በጌታው እንዲህ ይታበያል? የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን ዳግመኛም በዕለተ ረቡዕ የሚነበብ የሚጸለይ የአባታችን የአቡነ መብዓ ጽዮንን ድርሳን ምገር ልማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን ዳግመኛም በሶስት ሰዓት በቤተ ክርስቲያን ውስጥ ቆሞ ሳለ እንዲህ ብሎ ጸለየ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ አንተ ለሚጠሩ ቅርብነህ ለምንሃለው፣ ማልደሃለው። በጄ ስለ ስለተባረኩ፣ ለቃሌም ስለሚታዘዙ ጻድቅ መስዬ ኃጢአቴን ሳያውቁ በእኔ ስለተማጸኑ ኃጢአታቸውንም ይቅርትላቸው ዘንድ ባንተ ዘንድ ከእናትህ ከቅድስት ድንግል ማርያም በቀር ንጹሕ የለምና አንተ ይቅርባይ ስለሆንክ በዚያን ሰዓት ደም ግባቱ ያማረ ልብሱም የመስቀል ምልክት የሆነ ንጹሕ አክሊል በራሱ የተቀዳጀ ጎልማሳ በፊቱ ቆመ። ልመናህን እፈጽምልህ ዘንድ እንሆ ወደ አንተ መጣሁ አለው። እንደ ልመናህ ይሁንልህ በአንተ የተማጸነብህ የታመነብህ፣ የተጠመቀ በእጅህ የተባረከ፣ ባዘዝከው የጸና ይህንንም ነገር ሰምቶ እንዳንተ በአሌን ያደረገ ምረዋለሁ የብርሃን ልብስንም አለብሰዋለሁ በማይታበል ቃል የተናገርኩትን የማላስቀር፣ የቡርክስ ማርያም ልጅ እኔ መድኃኔ ያለም በራሴ ማልኩ። ዳግመኛ የምትለምነኝ አለ፣ እኔም ልመናህን እሰማለሁ የወደድከውንም እፈጽምልሃለሁ። ይህን ብሎ ጣቱን አወጣ፣ ወደ እኔ ቅረብ አለው። ሁለመናው በመለኮት ጨውነት የሚጣፍጥ ዘንድ አውራ ጣቱን አጠባው። ከዚህም በኋላ ከእሱ ተሰወረ። በሱም ፍቅር ተነደፈ። ደምግባቱንም በማሰብ ልቦናው ተማረከ። የቀድሞ መዓዛውም ከሱ አልተለየም። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቸርነቱ የአባታችን የመብዓ ጽዮንም ጸሎቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በሦስቱ ስም አምነን ለሚያነበውና ልብ ብሎ ለሚሰማው አስረድተን እንናገራለን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለም ፍቅሩ በመብዓ ጽዮን ላይ በበዛ ጊዜ የምሕረት ቃል ኪዳንን ይሰጠው ዘንድ ጎበኘው፣ ጣቱንም አጠባው። በልቡ አስቦ ለአምላኬ ለመድኃኔ ዓለም ምን እሰጠዋለሁ? ኃጢአቴን ሳያስብ እኔን ይህን ያህል ወዶኛልና፣ በዓሉንስ በምን ቀን ላክብር? ልደቱን፣ ጥምቀቱን፣ ትንሣኤውን ከሰው ጋር በዓላቱን ሁሉ አከብራለሁ። ለብቻዬ ምን ላድርግ? መዳህኒ ዓለምን የሚያስደስተው ምንድነው? አለም ይህንም ብሎ እንዲህም እያለ ለመነ። ጌታዬ ፈጣሪ ሆይ አንተ የምትወደውን ግለጽልኝ አለ በዓልህን አደርግ ዘንድ። ሀሳቡን እና ልመናውንም ሰማው። ዓለሙንም ሁሉ ለማዳን ጌታችን መድኃኔ ዓለምን የሰቀሉበት የተመረጠች የከበረች የተቀደሰች እለትን ያከብር ዘንድ በመንፈስ ቅዱስ አወቀ። ከአቤል እስከ ዛሬ የሞቱ ነፍሳት በመስቀሌ ከደይን ወጡ። አምስት ሺህ አምስት መቶ ዘመን በሰይጣን እጅ ሲኖሩ በጥንሰቴ ነውን? በልደቴ ነውን? በጥምቀቴ ነውን? አለሜዳ ነው መቼ ይመስልሃል? አሁንም የሞቴን መታሰቢያ ያደረገ እንደኔ ነፍሳትን ከደን ያወጣል። በኔ የሚያምን የሚሰራውን ይሰራል፣ ከዚያም የበለጠ ይሰራል ብዬ በወንጌል ላይ እንደተናገረው መብዓ ጽዮንም ካህናቱን ጠየቃቸው። መድኃኔዓለም በመቼ ዕለት ተሰቀለ? በመቼ ዕለትስ ተነሳ? አላቸው በስንክሳር መጽሐፍ በመጋቢት ሀያ ሰባት ቀን ተሰቀለ በመጋቢት ሀያ ዘጠኝ ቀንም ተነሳ ይላል አሉት። ይህን ተረድቶ የችን የተወደደች ዕለት ስላገኘ ደስ ተሰኘ። የቀደሙ ሰዎች እሱ ገንዘብ ያላደረጉትን ገንዘብ አደረገ። ከጻርቃን ከተማታት በዓል እሷን መረጠ፣ ወደዳትም፣ አዘጋጃትም፣ ፈጽሞ ከፍ ከፍም አደረጋት። የመድኃኔዓለምም ወዳጅ ተባለ። ወንድሞቹን ልጆቹን የሱ የሆኑትን ሰበሰበ። በመንግስተ ሰማያት የዘላለም ህይወት የምናገኝበትን እኔ ያሰብኩትን ነግራቸው አለው። ስሙኝ አላቸው፣ ቅዱሳን ሁሉ ለነፍሳቸው የሚጠቅማቸውን ገንዘብ አድርገዋልና በመጾምም ቢሆን በመቆምም ቢሆን፣ በትህርምትም በድካምም ቢሆን፣ በትጋትም ቢሆን እኛ ግን ሰነፎች ነን። ለደቀ መዛሙርቱ የእሱን ሚስጢር በሰጣቸው ጊዜ ይህን ስታደርጉ የሞቴን መታሰቢያ አድርጉ። የሞቱን መታሰቢያ እያደረገ እናገለግለው እናገልግለው በዚህ እግዚአብሔር የእግዚአብሔርን ፊቱን እናያለንና የፈጣሪያችን የመድኃኔ ዓለም ክርስቶስ መታሰቢያውን እናደርግ ዘንድ ይገባል። ስለ ወደደንም አናጓድል። ለእኛ ህይወትም ጥንት ስለሆነ ለሁላችንም ትንሣኤ ነውና፣ የአባቶቻችን የሐርያት የጻድቃን፣ የተማእታት፣ የመላእክት መታሰቢያቸው ባረፉበት በተሾሙበት ቀን ይከበራል። እነሱንም የፈጠራቸው እርሱ ነው። ያከበራቸው ከፍ ከፍ የሚያደረጋቸው ስማቸውንም ለጠራ መታሰቢያቸውን ላደረገ እንደሚድን ቃል ኪዳን የሰጣቸው እርሱ ነው። የመድኃኔ ዓለምን የሞቱን መታሰቢያ ያደረገ ግን የተኮነኑ ነፍሳትን ከደይን ያወጣል። በሞቱም ጊዜ ስቃይና አያትም የመዳን ዓለም የትንሣኤውን መታሰቢያ የሚያደርግ ሁሉ የሞቱን መታሰቢያ ያድርግ። ለኛ ሲል ባይሞት ልንኖረው ያድነን ዘንድ ማን በተነሳልን ነበር? የሞቱ መታሰቢያ ከትንሣኤው በምን ያንሳል? እኔ እስከ ውሃ መቅዳት ጀምሮ መንገድ መሄድም ቢሆን ለስጋ ስራ ገበያም ቢሆን እንጨት መስበርም ቢሆን በመድኃኔ ዓለም በዓል ቀን ምንም ምን ስራ እንዳይሰሩ በወደኩ ነበር። ስለተመሰገነ ስለመድኃኔ ዓለም ስለ ስቅለቱ በማልቀስ በማዘን በብዙ ምህላ ላናድርገው እንጂ አሁንም ከኔ ጋር ብትሆኑ በሱ ዘንድ ጽድቅን እንድናገኝ በሕይወታችንም ቢሆን በሞታችን ወደ እርሱ እንድንጠጋ ስሙኝሽም በሉኝ። ሰዎችም ሁሉ ስለ ጽድቅ መንገድ የመንግሥተ ሰማያት መሪ የሆነን ዘንድ የአምላካችን ፈቃድ ይሆን ፣ እሺ አሉት። እርሱ አባታችን መብዓ ጽዮንም በፍቅሩ ያጸናን ዘንድ ወደ እግዚአብሔር ለምኑ አላቸው። ነገር ግን በፈቃዳቸው አልተሰራ ሰሩ። ነገር ግን በፈቃዳቸው ያልተሰራ ሰሩ የሚሉን የሚጠሉን ሰዎች አሉ። እነሱን አትፎአቸው ምስክርና ቆምላቸዋለንና መከራከር ባይቻለን ከርባይ ቻለን ስለ አምላካችን ስለመድኃኔ ዓለም ስለሞቱ ክብር እንደሱ ይውጎን ይስቀሉንም፣ ሞታችንም በዚህ ይሁን። እርሱ ስለኛ ሞቷልና ከዲያብሎስ ግዛት ነፃ ያደርገን ዘንድ ስቅለቱ መጋቢት 27 መሆኑን እንዳወቅን፣ እርሱ ሐሳባችንን ያውቃል የሞቱንም መታሰቢያ ስላደረግን ዋጋችን አያንስም። ነገር ግን ሐሳባችንን በእሱ ፍቅር ነፍሳችንንም ከዚህ ከኃላፊው ዓለም እስከምትለይ ድረስ እንጨክን። አባታችን መብዓ ጽዮንም ይህን ብሎ እርሱን ከመሰሉት ጋር በጽኑነት የመድኃኔ ዓለም በዓሉን ያከብር ዘንድ በቁርጥ ጀመረ። የአምላካችንና የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለም ቸርነቱ እኛን የምናምነውን ሁልጊዜ ይጠብቀን። የአባታችንን የመባት የሆነን በረከቱ ይደረግልን ለዘላለሙ፣ አሜን። ከዘጠኝ ወር በኋላ አስቀድሞ እርሱ የነገረውን ያንን ሰው ጠቀሰው፣ ከቤቱም ከማደሪያው አስገባው። ደረቱንም እየደቃ አለቀሰም። በዚያን ሰዓት ይህ የሚያየው ደነገጠ፣ ምን ሆንክም አለው። ሕማምህን አይቼ ስለአንተ አንተ እንዴት እንዳለቀስ አሳየኝ ብዬ እኔ እግዚአብሔርን ለመንኩት። ጌታ ሆይ፣ አንተ የወደድከውን ሁሉ ለምን እኔ እሰጥሃለሁ አልኸኝ። አሁንም ይሄን የለመንኩ የለመንኩን፣ ግለጽልኝ አታሳፍረኝ። አባቴም እናቴም አንተ ነህ፣ ካንተ በቀር ሌላ የለኝምና። እንዲሁ እያልኩ ሳስብ ድንገት ተገለጠልኝ። መከራዬን ማየት ወደድክን አለኝ። የአንተ ኃይል አጥናኝ፣ ነገር ግን ታሳየኝ ዘንድ ፈቃድ ይሁን አልሆት። ከዚህ በኋላ ታይ ዘንድ ና አለኝ። በብርሃን ሰረገላ ወደ ላይ አወጣኝ ኢየሩሳሌምም አደረሰኝ። የተሰቀልኩበት ቀራንዮ ይህ ነው አለኝ። በዚያን ጊዜ እፀ መስቀል መጣ። መድኃኔዓለምም እንደ ቀድሞ በላይ ወጥቶ በዚያ ቆመ። ቅዱሳት የሆኑ እጆቹን በመስቀሉ ላይ ዘረጋ። እጆቹንም እግሮቹንም እየተቸነከረ የሸዋቴ በራሱ ተሸክሞ ደስ የሚሉ ዓይኖቹ እንባን ተሞልተው ታየኝ። ባየሁትም ጊዜ ሁለመናይም ቀለቀ። ከመሬትም ወደቀው እንደ ሞቱም ሆንኩ። በመድኃኔ ዓለም በኃይሉ ጽናት ባይሆን ኖሮ ነፍሴ ከኔ በተለየች ነበር። ከመስቀሉም ወረደ፣ ህማሜን ማየት አትችልም አላልኩህም? ምን ብሎ በቃሉ ኃይል አነሳኝ። ጌታዬ ሆይ የሞት ገናንነት እንደዚህ የሚያስፈራና የሚያስደነግጥ መሆኑን አላወቅኩም ነበር። ምኞቴን የሰጠኸኝ ስምህ ይባረክ፣ ፈቃድህም በእኔ ላይ ተፈጸመ። ሰውን የምትወድ ጌታ ሆይ አሁንም ባሪያህ መብዓ ጽዮንን እንደምትችለው እንደምችለው መጠን መታሰቢያህን አደርግ ዘንድ ባርክልኝ አቤቱ፣ ጌታዬ ሆይ ስለ ፊቶችህ መጸፋት፣ መጠፋት፣ ስለ ራስህ መመታት፣ ስለ ጀርባህ መገረፍ፣ ስለ እጆችህና እግሮችህ መቸንከር፣ ስለ ጎንህም መወጋት፣ ስለ ሥጋህ መታረድ መታረድና ስለ ክቡር ደምህ መፍሰስ የማቀርብልህን ቁርባንና እጣን ውደድ። አባታችንም ሰውን የሚወድ ጌታን እንዲህ ባለው ጊዜ የተባረከና የተቀደሰ ይሁንልህ አለው። መታሰቢያን በምታቀርብበት ቀንም እኔም ካንተ አልለይም። በመታሰቢያዬ ቀን ቀርቶ ሁልጊዜም አልተውህም ዘርህንም አልተውም። ስሜም ስሜም ከስምህ አይረቅም አይርቅም እንደወደድከኝ እኔ እወድሃለሁ። ነገር ግን በምን አምሳል ሆኜ እንደምታይህ ምረጥ ውደድም። ሕፃን ሆኜ ነውን ወይም ጎልማሳ ሆኜ ነውን ወይም እንደዛሬ በሞቴ ህማሞ ሆኜ ነው አለኝ። ጌታዬ ሆይ እንደ ፈቃደ ይሁን አልኩት። ልብህን ደስ እንደሚያሰኘው አንተ ምረጥ አለኝ። እኔም ባሪያን መብዓ ጽዮንን ከወደድከኝና ካሰለጠንከኝ ሕፃንን በመሆን እየተጫወጥክ ትታየኝ ዘንድ ወዳለሁ አልሆት። ጌታዬም እሺ አለኝ። የዚያን ጊዜ ከእግሩ በታች ሰግጄ አመሰገንኩት። ከዚህ በኋላ የብርሃን ሰረገላ ተሸክሞ ከአገሬ ያደረሰኝ ስራውን ቸል የማይል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ተሰወረኝ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ረዴትና በረከቱ የአባታችን የአቡነ መብዓ ጽዮንም ረዴትና በረከት ቃል ኪዳኑም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛም መባ እንደተቀበልክ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 ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያንን ሁሉ በቸርነቱ ይጎብኘን። ለዘላለሙ አሜን። አቡነ ዘበሰማያት